ይቅርታ፣ እንዴት ናችሁ? ደህና ናችሁ? አለው ኔ ጋሞ ሚዲያ ነኝ። እንዴት ናችሁ? ዛሬ አርባ ምንጭ ላይ ፈልጌ ያጣውትን፣ ነገር ግን እቤት መስራት የምችለውን ነገር ለምን ለእናንተ አላሳይ ብዬ መጥቻለው። ስለዚህ ምንድን ነው እሱም፣ ሙዘሬላ ቺዝ ወይም ጁብና ሙዘሬላ የፒዛ ለበርገር፣ ለምናምን የምንጠቀመው ነገር፣ ግን አርባ ምንጭ ውስጥ የሌለ ነገር ነው። እሱንም ለመስራት የሚያስፈልገን እንደምታዩት እዚህ ጋር ወተት ነው። ወተቱን ጥጀዋለሁ፣ ለብሴን ይሄን ያዘጋጀውትን ሎሚ አንድ ሲኒ ሎሚ እየጨመርኩኝ ቀስ እያደረኩ አማስለዋለሁ ማለት ነው። እሱ ልክ እንዲሳደርግ እጄን ካቃጠለኝ ነው። መፍላት የለበትም። ልክ ጣቴን ከተትሳደግ እጄን ካቃጠለኝ ሎሚውን እየጨመርኩ በዚህ እያማሰልኩኝ ወደ ሙዘሬላ ጅብና፣ እቀይረዋለሁ ማለት ነው። እስከዛ ግን ገጠመኞቻችንን እናወራለን። እናንተም የራሳችሁ ገጠመኝ ካላችሁ ኮመንት ላይ አስቀምጡልኝ። እኔም የራሴን ገጠመኝ ለእናንተ እየነገራችሁ እንጨዋወት እና የኔ ገጠመኝ መመሰላችሁ፣ ያው ኢትዮጵያ እንደመጣው የገጠመኝ ገጠመኝ ነው የምነግራችሁ። አባደጌ ነው። ውፍታ ቤት ገብታ ነው ወይስ ከውጭ ነው? እንዴት አይደው፣ ነው እና ውጭ ያለው ሳውዲ አረቢያ ባለው ሰዓት በፌስቡክ በጣም እናወራለን። በጣም ማውራት ማለት ስለ ቤተሰብ፣ ሰላምታ፣ ስለ እሱ ስራ፣ ስለ እኔ ስራ፣ ምን እንደምፈልግ። አንዳንዴ አሁን ቦታ መግዛት ፈልጌ እንድገዛ የረዳኝ እሱ ነው። ገብቷችኋል? በቃ ኖርማል ጓደኝነት ፍሬንድነት ሼፕ ማለት ነው። ቦይ ፍሬንድ ሳይሆን ፍሬንድ ጓደኛ፣ ጓደኛ ክሎዝ የሆነ ጓደኛ የዋቸዋል ሚስጥራችሁን የምትነግሩ የምታዋዩ፣ እና ልክ እንደዛ ነበረ ለእኔ ስደት እያለሁ ወደ ኢትዮጵያ እንድገባ ከሚገፋፋኝ ከሚያበረታቱኝ ሰዎች አንዱ እሱ ነበረ። በጣም ለእኔ ጥሩ አመለካከት አለው፣ እኔም በሱ ጥሩ አመለካከት አለኝ። ነገር ግን ኢትዮጵያ የመጣው ጊዜ ያው ታውቃላችሁ እኔ ሰው የለኝም እዚህ የአርባ ምንጭ ምድር ላይ እኔና አባቴ ብቻ ነበር የምንኖረው። አሉ ሌሎች ዘመዶቻችን ግን አንቀራለሁ። አባቴም አባቴ በእህቱ ምክንያት እርቋቸዋል። እኔ ደግሞ በአባቴ ምክንያት እርቂያቸዋለሁ። እና ከኔ ከአባቴ በስተቀር እዚህ ማንም የለንም አርባ ምንጭ ላይ። ነገር ግን ያው አላህ ያለው አልተሳካም። አባቴ ይችን ዓለም በሞት ተሰናበተ። የዛን ጊዜ በቃ ወደ ሀገር የመግባት እቅዴ ሁላ ተስፋ ቆረጥኩኝ፣ ማለት ነው። ማለት እኔ ኢትዮጵያ ብገባ ምገባው ወላጅን ላገኝ ነው አባቴን። በእርግጥ ወላጅናት አለችኝ፣ እሷም አላሳደገችኝም። በሚዲያ ነው እሱ ንም ፈልጌ ያገኘኋት፣ እና ሰሜን ሸዋ አካባቢ ነው ያለችው። ከመጣሁ አላገኘኋትም። ለምን የኑሮ ህይወት አለመሳካት ነው። ምክንያቱም ብዙ መስመር ማሳይዝ የምፈልገው ነገሮች አሉ። እነሱን መስመር ሳስይዝ ልክ ነፃነት ሲሰማኝ እንደፈለኩ መብረር በምችል ሰዓት ሄጄ አገኛታለሁ ብዬ ነው። ምክንያቱም እስከ ዕድሜ ሰላሳ ሶስት እስከሚሞላ ድረስ አላገኘኋትም። ያለሷ ኖሬያለሁ። ያለሷ መኖርን ተለማምጃለሁ። ያ ማለት ከዚህ በኋላም በቃ ሰዎች ማውራት አልፈልግም እና ምን ሆነ ልክ አርባ ምንጭ ስመጣ እየተቀበለኝ እሱ ነው ሮሚያ ሲያዘኝ እሱ ነው እና ወደ አስር ሰዓት አካባቢ ነው አርባ ምንጭን የረገጥ ቆይቆይ በወሬያችን መካከል ወተቱ ሞቋል አልሞቀም የሚለውን በእጅ ቼክ አደርጋለሁ ቶታል አቃጥሏል ሰው ምን ሆነ መሰላችሁ እኔ ወደ አርባ ምንጭ የገባሁት ወደ አስር ሰዓት አካባቢ ነው ልክ አስር ሰዓት ላይ እንደገባ ኦሮሚያ ስኩል ኦሮሚ ቁጭ ብዬ ቀያየሬ ምናምን ልተኛ ስል በኢትዮጵያ ወደ ሁለት ሰዓት አካባቢ መጣ። መጣና አንኳኳ ማለት ነው። እንዲህ እየጨመራችሁ ነው ቺዙ እንዲሰበሰብ የምትረዱት። እና አንኳኳ ከፈትኩለት። ስከፍትለት እንግባ አልኩት። እሱ ሞርኑ ሰዓት ማለት ነው። አያችሁ፣ እየተሰበሰበ ነው ቺዙ ቺዙ እየተሰበሰበ ነው፣ በጣም ደስ ይላል። ሎሚ ካስጨመረ ሊጨምር ይችላል። በነገራችሁ ላይ እየተሰበሰበ ነው ቺዙ አያችሁት። ከዛ ከፈትኩለት ገባ። ለመጣህ ስለው አይ ብቻሽን እንዳታግሪ ፍት ብዬ ነው ላንቺ ብዬ ማለት ጅብና እየተሰበሰበ ነው ሙዘሬላው። እያያችሁ ከሆነ በደንብ ይታያል ብዬ ተስፋ አደርጋለሁ ከዛ እንዴት ስለው ጓደኞቼ፣ እንዴት አንተ ተቀብለሃት? ካንተ ውጭ ማንም የላትም አንተን ብላ መታ እንዴት ብቻዋን ታሳድራታ? አለ አይነት ነገር ማለት ነው አሉኝና፣ ልክ ናቸው ብዬ ነው ወደዚህ የመጣሁት። ምን ሆነህ ነው ነው ብቻዬን? እኔ እናንተ ከዚህ ፊት ስለዚህ ነገር አውርተናል አልኩት። አላወራ ኦኬ፣ ካላወራን ታዲያ እንዴት ነው? እርግጠኛ ሆነ የኔ ፍላጎት ሳታቀምት መጣ ስለው አይ በቃ አላ አይደለም፣ ያ አብሮ ማደር ካለ ምን ምን ሊኖር እንደሚችል ለእናንተ አልነግራችሁ ማለት ነው። ሎሚ ኦሬዲ ያስፈልገኛል መሰለኝ፣ ትንሽ ሊጨምርበት አንድ ሎሚ እና በጣም እንተናደርኩኝ። ተጣለ፣ ተነስቶ ሄደ። ከዛ በኋላ ቅርበታችን ቀዘቀዘ ማለት ነው። ጓደኝነታችን ቀዘቀዘ። እንደገና ደግሞ በሌላ በሌላ ነገር እንደገና ቅርበታችን የባሰት ተቆራርጦ ቀርና ወንዶች፣ ይህ ማለት የምፈልገው ማጣት የማትፈልጓትን ጓደኛችሁ ግድ ጋር ለፍሬንድ መሆን አይጠበቅባትም። እንትን ለማለት አትሞክሩ፣ በቃ በጾታዊ ግንኙነት ለምን እንትን ለማለት አትሞክሩ፣ ምክንያቱም እሷን ያሳጣችኋል ያ ነገር። ቆይ ሎሚ ይዤ ልምጣ እና ጋይሶችዬ፣ ሎሚውን እንደገና ጨምቄ ይዤ መጥቻለሁ። የፍሬው እንዳይገባ

እየሆነ ነው። ወደ ቺዝነት እየተቀየረ ነው። ሳጠናቅቅ ተመልሼ እመጣለሁ እና ጋይስ፣ ይሄው ጆናን እንደምታዩት እንትን ብሏል ወጥቷል ማለት ነው። ያው ሎሚ የተጠቀምኩት ከል ወይንም አቲክቶ ቤት ስለሌለኝ ነው። ወላሂ ለአዚም፣ ወላ ወላሂ ለአዚም። ጆና ሙዘሬላ ነው። ወደ ሳህን ገልብቼው በነገራችን ላይ ይታያል ደስ ይላል። ለፒዛ ለሳንዱሽ ብሬዲ ነው ማለት ነው። ትኩስ ስለሆነ መንካት አልችልም። እና ሁላችሁም በየቤታችሁ ይሄን የመሰለ ጁቡና ሙዘሬላ ላሰርታችሁ ያውጣላችሁ። አያችሁ ይፍት እንደሚለቀቅ ሊጥ እንዳይመስላችሁ ይሄ። በነገራችን ላይ ከሁለት ሌትር ላይ የወጣው ይሄ ብቻ ነው። እርግጠኛ አይደለውም። ወተቱ ወይ ውሃ ተቀላቅሎ ነው ወይ ጥሩ ወተት አይደለም ማለት ነው። ምክንያቱም የሳውዲ ላይ ስሰራ በአንድ ሌትር ከዚህ የበለጠ ነው ይወጣል። ውሃውን ልድፋውና አሳያችሁ። እንደምታዩት ይሄን የመሰለ ጁቡና ሙዘሬላ ነው ዛሬ ላሰርቻለሁ። ዛሬ ለሳንዱሽ ፈቄ ነው ይሁት እጠፋጥፈውና ይቀስቅስ ምክንያቱም ለመቁረጥ ስለምፈልግ ማለት ነው። በሳይዝ እንደ ሳይዝ ተደስይዞ እቺ እቺ ነው አይደል ታው ተደስይ ይገልጣ በተስፋ በቁመት መቋጥ ስለምፈልግ ማለት ነው። ዩቲዩብ ሲሳብ ይሄን የመሰለ ይሄን የመሰለ ጁቡና ሙዘሬላ ሰርቻለሁ። ሁላችሁም በየቤታችሁ እየሰራችሁ ተጠቀሙበት። ወዳችኋለሁ። መልካም ጊዜ ይሆንላችሁ ባይ